ከአንተን ፊት እያዩ እዚህ ወንበር ላይ ቁጭ ማለት ነው የሰለች። እንደዛ ካሰብሽ እኮ የነፃነት ቁልፉ አንቺ ጋር ነው። አሁን ልክ ማለት ትችያለሽ። ማለት የተጠየቅሽን አድርጌ ከዛ አይደለም፣ እዚህ ወንበር ላይ መቀመጥ ይቅርና የእኔን ፊት እራሱ ለማየት አትታደይም። ማለት ቆይን ፊት ለማየት ነው አትታደይም የምትለኝ? ምንድነ ምንታለሽ? አንዴ በሰላም እናወራ። የት ታቂና? ሰው ቤት ነው ያለ ነው። እንደ ትልቅ ሰው ተከባብረን በስነ ስርዓት አውሪ። ቆይሽ ምን ፈለግሽ? ምን አድርጊ ነው የምትይኝ? አንቺ ልጅ አትጩ፣ አጠገብሽ ነው ያለሁት። እ እሺ አሁንም ስለ ሰኒ ነው። እና ሌላ ካንቺ ምን ጉዳይ ሊኖረኝ ይችላል? ሰኒ ሰኒ! አሁንስ ማን መስማት ራሱ እንዴት እንዳስጠላኝ። አንቺ ልጅ ረፊ፣ እንዳታሳስችኝ። ሰው ቤት ነው ያለ ነው። እና ቆይ አሰሚም እንዴ። እኔ ምንም የማውቀው ነገር የለም። ቆይ በምን ቋንቋ ባስረዳሽ ነው የሚገባሽ? ታይ ሁሉንም። ካሁን በኋላ ግን ለእኔ ሳይሆን ለፖሊሶች ምን እንደምትያቸው አስቢበት። ኪራ ወደ አዲስ አበባ ተመልሼ ያለውን ነገር አስተካክዬ አንቺን ሽማግሌ ሊኬ አግብቼ ወስድሻለሁ በማለት ወደ አዲስ አበባ ለመሄድ ዝግጅቱን ጨርሷል። በሌላ በኩል ስፔድ ኪራ ይመጣል ሲባል እንዳልሆነ እያደረገው ነው። እሱ ተመጣ ነገሮች ይበላሹብኛል፣ እንደምፈልገው አይሄዱልኝም፣ ከቤትም ሊያስወጣኝ ይችላል በማለት እየተጨናነቀ ነው። ጓደኛውም ጠርቶ ያለውን ነገር ይነግረዋል። ና ብርቄን አዲስ አበባ ስለምሄድ ከሱ ጋር ከምትኖሪ አዲስ አበባ ሄደሽ ለማኝ ሆነሽ ብትኖሪ ይሻልሻል። ስለዚህ እኔ ነገ ስለምሄድ ተከተይኝ የምችለውን ሁሉ አድርግልሻለሁ በማለት ነግራትም ነበረ። ሰላም ጤና ይስጥልኝ፣ አድማጭ ተመልካች፣ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር ሰላማችሁ ብዘት ተረፍ ይበል እያልኩኝ ጽናትን ይዤ የመጣሁ እስከ ቪዲዮ ፍጻሜ አብራችሁን ናሆሜ ወደ ቤተሰቦቹ ቤት ሂዶ ስለ ቤተሰቦቹ አንዳንድ ነገር እያወራ ነበር። እናቲቱ በጣም የናፈቀች ትመስላለች። ልጄ መጣህልኝ በማለት ሰፍ ብላማ አቅፋው ነበረ። ብቻ ባልና ሚስቱ እኔነኝ አንቺ ነሽ ያረጀሹ በመባባል ሲከራከሩም ነበረ። ናሆም በጨዋታቸው መካከል ማሚያ፣ ወፍራም ቡና ሽኮን ፍቅ ብሎኛል። እኔ አሁን እኮ እያረጀሁ ነው፣ እንደ ድሮ አይደለሁም ሲባል፣ እኔነኛ አንቺ ነሽ ያረጀሽ በሚባል ወሬውን አነሳስተውት ነበር። ናሆሜም እስኪ ፍረድ ሲባል፣ ሁለታችሁም ወጣት ናችሁ በማለት ደምድሟል። የብሰኒ ከጠፋች ጀምሮ ተስፋ የቆረጠች ትመስላለች። ፈጣሪ ሆይ በህቴ እንዳትቀጣኝ ብዙ ነገሮችን እንዳሳልፍ ረድተኸኛል። እሷን ደግሞ ባለችበት ጠብቅልኝ። መጽናኛ የእሷ ብቻ ናት፣ ሌላ መጽናኛ የለኝም በማለት ፈጣሪዋን ለምናለች። ሌላ በኩል ናቲና ቅዱስ ስለሚላት ያወራሉ። እኔ እኮ አይጠላሽም ብዬ አልኋትኝ። ለምንድን ነው እሷን ያማ አልጠላት? እኔ እኮ አልጠላትም፣ ሰው የመጥላት አባዜ የለብኝም። ግን ደግሞ እየመጣች ከሰው ላይ የምትጠመጠመውን ነገር አልወድላትም። እንድታቆም ንገራት በማለት አስጠንቅቆ ይነግረዋል። እናት ያሁን ላይ ትንሽ ተጨናንቆ ይገኛል። ከቅዱሴ መጣላትም አይፈልግም ከሜላትም እንደዘው መላትን አፈቀራት ባይባልም በደንብ ይግባባታል። እየቀበጠችም ቢሆን ከሷ መራቅ አይፈልግም። ቅዱሴ ደግሞ በፍጹም እሷን ይጠላታል። እናም ቅዱሴ አታስብ፣ ከዚህ በኋላ በደንብ አስጠንቅቄ ነው የነገርኳት፣ አትመለስም፣ ወደዚህ ቤትም አትመጣም። እንደማጠላት ባቅም ግን ደግሞ እንድታስከፋ አልፈልግም በማለት በሀሳብም ተስማምተዋል። ከተማ እንዲጋብዘውም ተያይዘው ወጥተው ነበረ ቢድ ከሰው ቤት ተቀምጦ ማን አለብኝ ካለ ቆየት። የት ብሎ ነበር። በዛሬው ዕለት ደግሞ ውጭ ላይ አባ አደባባይ ሲጋራውን እየሳብም ነበር። ታዲያ የኪራህት ወጣ። እንዴት በአደባባይ ሰው እያየ ታጨሳለ? ቢያንስ እንኳ ከግቢው ገብተህ አታጨስም? ወይም ደግሞ ከኋላ ጨርሰህ አትመጣም ወይ? በማለት አካቂ ቤደም ትንሽ እንኳን ሸም ሳይዘው ያለውን ነገር አንጸባርቆባታል። አሁን ላይ ምርር ብሎኝ ተስፋ ቆርጫለሁ በማለት አናን ነገሮችን ይወረውራል። እሷም አልገባትም ብቻ ግን አናት ነገሮችን እስካሁን ድረስ ታግሸሻለሁ፣ ያለዛ ሰብሬ ነው ማስቀምጥሽ በማለት በሌላ ቋንቋ ማውርቶ ነበረ። ሆማ ኪራ ጓደኛው ወደ ድሮ ማንነቱ ስለተመለሰ በጣም ደስ ብሎታል። ጓደኛዬ በጣም ደስ ብሎኛል እስካይ ድረስ ጓጎች አለው ብቻ ባለፈው እንዴት ራሴን መሳቴና የተያለፉትን ነገሮች መርሳቴን ሳታሳሰው የቀራችሁ ብሎ ቅንብ ቢይዝበትም በአሁኑ ግን ደስ ብሏቸው ይገኛል። እዞም ስለ ሌና አውርተዋል። ሌና ግን ወደ አዲስ አበባ መምጣቷ አልተመቻትም። እዛ አካባቢ እኮ በጣም ፌመስ ሆናለች። እንዴት ጥላቸው እንደምትመጣ ራስ ጭንቅ ብሏታል። ሰፈሩን ሰው ሁሉ እየዞረች እየተሰናበተች አንዳንድ ነገሮችንም እየሰበሰበች ነበር። በቆሎውንም ዛንገደውንም ያለውን ነገር ለቃቅሞ በመዳበሪያና በኩንታሊዛ እየመጣች ነው በማለት ያለውን ነገር ይናገራል። አሆማም ግርም ብሎት በቃ የፂሞ ነገር አልተቻለም። በቃ ትምጣና ከኛ ጋርም ፈታ ካርገን በቆሎውንም አመጣ ወፍጮ ትክፈትበት በማለት ቀልድና ጨዋታቸውን ጨምረዋል። ታዲያ ፈምሳለች ሁሉም ሰው እሷን እሷን ነው የሚለው፣ እንዴት እንደምትመጣ ራሱ ግራ ገብቷታል በማለት ስለሌ ነው ብዙ ነገር ያወራሉ በቃ ለማንኛውም እሷ ግን ፈታት አድርጋለች። ሲለውም ምን ፈታት አድርጋለች ታጉላላለች እንጂ እኔ አሁን ግራ የገባኝ ትራንስፖርት ላይ እንዴት አድርጌ አፏን እንደሚይዘው ነው። ሲለውም በቃ አንተ ላለመስማት ሞክር እሷማ ማውራቷን አታቆምም በማለት በሀሳብም ተስማምተዋል። ጽናትና ሌና እያወሩ ይገኛሉ። ጽናትዬ ለአንቺ ደስ ብሎኛል። ኪራ ራሱ አፍቅሮሻል። አሁን ደግሞ ወደ ድሮ ማንነቱ ተመልሶ ማንነትሽን አውቋል። በጣም ደስ ይላል። አሁን ልትጋቡ ነው፣ ሙሽራ ነሽ በማለት እያቆለ ማመጠቻት ነው ፅናት ገና ሽማግሌ ሳይላክ ምንም አይነት ድምጽ ማውጣት አትፈልግም። እሌና ደግሞ ከዚህ በኋላ መጋባታችሁ ለማይቀረው ሰፈር ቀዬው ይስማ በማለት እልልም እያለች ስታበግናትም ነበር። ሌናም በጨዋታቸው መካከል ሙሰስላ ነገር እንፈልግና እንሙቅ ከዚህ በኋላ ሽማግሌ ስለሚላክ ሙሽራነሽ በማለት ቅቤ ላውጥሽ ወይ በማለት ጉሮሮሽም ስዘፍኝ እንዳያምሽ ወይም ደግሞ ድምጽሽ ቆንጆ እንዲሆን ቅቤ ማዋጣ አለብኝ በማለት ስለሙሰስላም ስለቅቤ ማወርታ ነበር። ኪራ በጣም ሰከን ያለና አስተዋይ ሰው ሆኗል። በዚህ መሃል ታዲያ አሁን ላይ ዴቭን ይቅርታ ለመጠየቅም በቅቷል። ዴቭ ከዚህ በፊት ለሆነው ነገር በጣም ይቅርታ አድርግልኝ ከብት ማቆም በሄዱበት በዘው ይቅርታም ጠይቋል። እንዴት ይቅርታ ጠየቀኝ? አሁን እህቴ ልታገባ ስለሆነ እኔን ነው እየጠየቀኝ ያለኸው በማለት አንዳንድ ነገሮችን ብሎት ነበር። ደብዬ የእውነት እውነቴን ነው። ከዚህ በፊት አስቀይሜ ወደ አዲስ አበባ እንደ ሄድኩ አስታውሻለሁ። ስለዚህ ከዚህ በፊት ለተፈጠረው ነገር በጣም ይቅርታ አድርግልኝ እባክህን በማለት ይቅርታም እንዲያደርግለት አድርጓል። እባክህን ወንድሜ አንተ ትንሽ የቅናት መንፈስ አለብህ ደሞም የምትቀነው የምትወዳትና የምታፈቅራት ልጅ ስለሆነች ነው እንጂ ዝም ብለ ሆን ብለ አይደለም። እሱን ተረድቻለሁ በማለት ዴብ ነገሮችን ቀለል አድርጎለታል። አዎ ልክ ነህ፣ ጽናትን በጣም አፈቅራታለሁ፣ እወዳታለሁ። አለሜ እሷ ናት፣ ለዛ ነው የምነጫነጨው በማለት ያለውን ነገር ይነግረዋል። ዴብን በጨዋታቸው መካከል ኪራ እኔ ሁሉንም ረስቻለሁ፣ አሁን እህቴ ልታገባ ነው። ስለዚህ እባክህን ምንም ነገር አታስብ፣ ይቅርታ አድርጌልሃለሁ ይለዋል። አንተ እንደ ጽናቴ ንጹህ ልብ ያለህ ልጅነህ በማለትም ንጹህነቱን መስክሮለታል። ሰማ ብርቄ ፊት ስለነሳችሁ ሰሞኑን ጥሩ ስሜት እየተሰማ አይደለም ጋሼ። የጽናት አባትንም መንገድ ላይ አግኝቶ አናንድ ነገሮችንም ተናግሮ ነበር። ምን ሆነሃል ሲለውም ብቻ አናንድ ነገሮችን ምን ሆኛለው በማለት አንጃ ግራንጃም ሲያወራ ነበረ። አንተ ምን ነው እንደብድ እያደረገህ ነው በማለት በቃ እንደምንም ብላችሁ ከብርቄ ጋር አጣልታችሁኛል አሁን ምን ትፈልጋላችሁ በማለት ጨዋታ ይጀምራል። ጋሽን በጨዋታው መካከል ደሞ ምን ሆነ ነው ብርቄስ ምን ህናት በማለት ምንም አይደለችም ግን ዝም ብዬ ነው በማለት ነገሮችን አጠፋፍቷል። ከዛብ ተሰማ ብርቄ ብርቄ ብሎ ስለጠራ አሁን ላይ በጠዋቱ ማናባቱ ነው የሚጠራሽ በማለት የዱላ ውርጅብኝ አዝንቦባትም ነበር። ታዲያ የባሳት ብርቄ ተሎ ብላ እነ ጽናት ቤት መጣ ነበር። እዚህ ቤት ስለማይመጣ ስለማቅነው ወደ እናንተ ቤት የመጣውት በማለትም ይቅርታ ጠይቃ ነበር። ጽናትም ከወትሮ በተለየ እረ ችግር የለውም በማለት ፈገግላም ተቀብላታለች። ጤናም አብራ ነበርችና፣ ችግርም አለው አሁን ስቴድ እሷ ናት። ከዚህ ወጣ ወደ ቤት ስቴድ የሚቀርባት ዱርላ ብቻ ነው፣ ሌላ ነገር አይቀርባትም በማለት በጣም አዝናላት ትገኛለች። እስፒድ ጓደኛውን ካገኘ በኋላ ኪራ ወደ ቤቱ እንደሚመለስ ሰምቻለሁ በማለት ያለውን ነገር ይነግረዋል። እና ይመለሳ እሱ ከተመለሰ እኮ ነገሮች አይስተካከሉልኝም ሁሉ ነገር ይበላሽብኛል፣ ያለዛ ሰኒም መግደሌ ነው በማለት ይብን ይቅርታ ከጠየቀ በኋላ ጽናትንም አግኝቷት ነበር። ጽናት ከብቶቹን እያቆመች ባሏ ሄዶ እንደሚናፍቃት እያስታወሰችም ነበር። በድንገት ይመጣላታል። እንዴት እንደምንለያይ ግራ ገብቶኛል፣ ተሎ ሽማግሌ ላክና በአንድ ላይ እንሆን እየተባባሉ ይገኛሉ። ባለውን እህልም ሸካክፍ ፍልሃለው፣ ስትለው መባክሽን ጋሸ ሳያይ ወደ ጎተራው መልሽው፣ እኔን ነገር ይዤ መሄድ አልፈልግም። ከቻልሁማ አንቺን ይዤ ነበር የሚሄደው እህሉ ቢቀርብኝ ይላታል። እሱንማ ሽማግሌ ሳትልቅና ሳታገባይ በፍጹም አልሄድም ትለዋለች። በቃ መሸከሙን ስማን ይሸከመዋል ሲልን፣ ጧት እንግዲህ ወስዶ ወደ ገበያ ይሸኝልሃል ባህዮቹ። ከዛ በኋላ መኪና አይጠፋም፣ ስለዚህ መውሰድ አለብ በማለት እሱም በሀሳቧ ተስማምቷል። አማ አሁን ሰርጉ ተሰርጎ ለኔ ብቻ እንድትሆኝ ነው የምፈልገው። ጽናት አፈፍ አድርጋ እናተሎ ሽማግሌ ላክና አግብተው ሰደይ በማለት ብቻ በፍቅር ዓይን እየተያዩ ተቃቅፎ ጨዋታውን እየተጫወቱት ነበር። ሌና የብርቄ ነገር እንቅልፍ ተነሳት፣ ሰንበትበት በት ብሏል። እናም እያለቀሰች ወደ ቤቷ ስትመለስ ስላየቻት መንገድ ላይም እየጠራቻት ነበር። ብርቄ ብርቄ ብትላትም፣ ብርቄ ግን ዱላዋን እያስታወሰች መስሚያዋ ጠጥ ነበረ። የሆነ ሐሳብ አጤኝ ነበረ ሳስብ ሳንሰላስል፣ አንድ ነገር ትዝ ብሎኛል። ስለዚህ ያሰቡትን ነገር ልንገርሽ ብዬኮ ነው ብርቅዬ አልሰማኛልሽ፣ በማለት በጸባይ ማናግራት ነበር። የምን ሐሳብ በማለት ትሰማት አለች። እንችና ኔ ህይወት ይመሳሰላል። የኔ ቤተሰቦች እንደዚህ የሚደባደቡና የሚጨቃጨቁ ነበረ። ስለዚህ እግዚአብሔር አምላክ ልጅ ስላልሰጠሽ ልትቆጭ አይገባም። የእናንተ እንዱላና ብትር እያየ ልጁ ይበላሽ ነበረ። ስለዚህ ልጅ አለመስጠቱን ፈጣሪናት ታማሪው በማለት አጽናናት አለች። ሆነዚህ ድረስ እየሮጡ የመጣሁት አንድ ነገር ልነግርሽ ብዬ ነው። ነገ ወደ አዲስ አበባ ስለመሄድ ተከትለሽ ነይ። አዲስ አበባ ከሄድሽ በኋላ አንዳንድ ነገሮችን እረዳሻለሁኝ። ከዛ በኋላ እሱ ሁሌ ከሚደበድብሽ እና ከሚያሰቃየሽ ለምነሽ ብትበይ ይሻልሻል በማለት ያለውን ነገር ነገራታለች። ብርቅ የማይሆን ሀሳብ ነው ካለች በኋላ እየወላወለችም ነበር። ተከትላት ትሄዳለች ወይ አትሄድም? የሚለውም የሚለውን በቀጣይ የምናየው የሚሆነው። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም